ሻዝ። የፍቅር ደብዳቤ። እንዴ ነሽ የኔ ፋኖስ? እግዚአብሔር ይመስገን። ዋናው አንቺ ደህና መሆንሽ ነው፣ ያ ነው ዋናው ቁም ነገር። ያውቃልሽ ፋኖሴ እ አንቺ መቼም እንድትጨነቂብኝ ፈጽሞ እንደማልፈልግ እንድታዝኝብኝም በዛው ደቃልሻ ግን ከምትጨነቂ ደግሞ ብታዝኝብኝ እመርጣለሁ። እስከ ዛሬ በነበረን የፍቅር ሕይወት ብዙ ያላሟለውልሽ አላደረግኩልሽ ነገር ብዙ ይኖራል። ነገር ግን አንድም ቀን ፍቅር አላጎደልኩብሽም። የአንቺም ሆነ የእኔ ልብ ይሄንን ያውቃል። ታውቂያለሽ እኔ ከማንም ተለየቼ ሕመሜን ራሴ ችዬ እንደኖርኩ ለአንቺ እንኳን በፍቅርሽ መንደዴ መቃጠሌን የነገርኩሽ በስንት መከራ እና ባንቺ ገዛ እንደሆነ አይጠፋሽም። አንዳንዴ ፍቅሬን እንዴት እንደገለጽኩልሽ ሳስበው ግራ ይገባኛል። ለምን እኔ እንዳልኩሽ ድብቅ ሰው ነኝ። ለዛ ደግሞ እጅግ በጣም ይቅርታ። ትላንትና ምሽት የማይረሳ የስልክ ንግግር ነበር ያደረግ ነው። ቀን ላይ ላገኘ ስትይኝ አንቺን ያላገኙበት ዋነኛ ምክንያት በጠና ታምሜ ስለነበር ነው። ትናንት ተቀጣጥረን መልካም ቀን እናሳልፋለን ብዬ አስቤ ነበር። በቀጠሯችን መሰረት ግን ደግሞ አልሆነም፣ አምላክ አልፈቀደም። አንቺንም ከስራ አስተጋጎልኩሽ። እዛ ደግሞ በድጋሚ ይቅርታ አልሻለው። ነገር ግን ያም ቢሆን አሁን ለፍቅራችን ባወራ ነው ነገር እጅግ በጣም ደስተኛ ነኝ። የደበቅኩሽ ነገር ቢኖር መታመሜን ነው። ለዛ ደግሞ እጅግ በጣም ይቅርታ። ከዚህ በኋላ ቀጥሬሽ አልጠፋም። ምክንያቱም እንደ በፊት ሳይሆን ከዚህ በኋላ አንቺ በፈለግሽኝ በአሻሽ ጊዜ እየመጣሽ እኔን ማግኘት ትሻያለሽ። ለምን እኔ ቦታዬ ከዚህ በኋላ አንድ ቦታ ነው የሚሆነው፣ መቃብር። መታመሜን ከህመሜ ጋር እስከ ዛሬ ስሰቃይ እንደነበረ አንቺም ሆነ ቤተሰብ ማንም አያውቅም። ለአንቺ አንቺን ከማስጨነቅ ውጪ ምንም ትርጉም እንደማይኖረው ስለገባኝ ነው ዝም ያልኩ። ይህን ኖር ጥሩና ማራኪ በሆነ መልኩ አሳልፈነዋል እና በሄድንበት በሙሉ ፎቶግራፍ እንነሳ ስቲ ፎቶ መነሳት አልወድም የምልሽ ፎቶግራፍ መነሳት ሳልወድ ቀርች አልነበረም። አንቺን ከመቼ ጀምሮ ብትኝ፣ እኔ ግን ከዚህ በኋላ ብዬሽ አሳምኜሻለሁ። አይፋኑሴ ምንም ብልሽ፣ ሳምኛለሽ፣ ትቀበኛለሽ። ግን እርግጠኛ ነኝ እንደምሞት ብነግረሽ የቀረኝ አንድ ወር ብቻ እንደሆነ ብነግረሽ አታምኝኝም። ለዛ ነው ህመሜን በውስጤ ይዤ እስከ ዛሬ የቆዩት። ስለ ሁሉም ነገር ይቅርታ። አሁን ይህንን መልእክት በምልክልሽ ሰዓት አንቺ ራስሽን አታውቂም። ኃይለኛ እንቅልፍ ጥሎብሻል። ሰላሜሽ ሰላሜ ነው ይህንን ወር ሙሉ ጠዋት መደወሌን ያቋምኩት፣ ከስራ ስትወጪ መሸኘቴን የተውኩት፣ አንቺን ቶሎ ቶሎ ማግኘት የቦዘምኩት ሳትናፍቂኝ ቀርቼ አይደለም። አሁን ይህን ጽሁፍ እየጻፍኩልሽ ጉንጮቼን አልፈው የወረዱት እንባዎች የምስክሮች ናቸው። ግን አማራጭ የለኝም። ክፉ ያስለመድኩሽትን ነገር ማቆም እንዳለብኝ ተሰምቶኛል። አለበለዚያ ግን የማይድን ህመም ጥዬብሽ ማለፌ ነፍሴን ረብት ይነሷል። ጠዋት ስትነሺ ይህንን መልእክት ስታየው እንዳደነግጭ አደራሽ ነሽ ፋኖሴ። ደግሞ የመጀመሪያ ልጅ ስሙ ይመር ነው። ይሁን ያልሽውን ቃልሽን እንዳረሽ ይመር ይመርስልሽ። አዎን ያልሽ ምን ማለት ነው? አደራ ቃልሽ ነውና በሰማይ ስትመጭ ስለምጠይቅሽ፣ ወንድ ሊ ከወለድሽ ለኔና ላአንቺ ትዝታየውን ዘንድ ይመር በይልኝ። ሰላሙን ሁሉ መኝልሻለሁ። እኔ አልመለስም እና ሁሌም ሰላም ሁኔ ነፍሴ። እንደወቅ ስሽ እባክሽ አደራ። የራስን ጀምሪ መሞት እንዲከባድ ነው ለካ ታውቂያለሽ። አንቺ አሞሽ ለአስታመንሹ ሆስፒታል የመጣው ዕለት ካለቀስኩሽ በላይ እያነባው ነው። እንዲህ የምልሽ ወዲሽን ለማባባት ሳይሆን በመጨረሻ ሰዓት እንኳን የሚሰማኝን ሁሉንም ነገር ሳልደብቅ ልንገርሽ ብዬ እንጂ። ሰላም ሁኒ። ያንቺው ይመር